ማንም ሰው እዚህ ጋር መጥቶ ግንኙነት አድርገዋል ያለ ሰው ሙስሊምም ሆነ ክርስቲያን ስህተት ነው። እያሳየውን ሀዲስን በተደጋጋሚ እያሳያቸው ነው። የለም በሰው ዘንድ ቢሟተ ተስፋና ደስታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ወዳጆች እንደምቆያችሁ፣ እንዳስከዚህ ሲያደረሳችሁ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ የሱስ እናፋሱ ይባላለው በሰሞኑ በዚጊቲ አቦ ደርሰው የመጡት ወገኖቻችን እንደወጡ ቀርተዋልና እግዚአብሔር ለቤተሰቦቻቸው መጽናናትን ይስጣቸው። እነሱም ደግሞ የተሻለ ቦታ እረፍት ቦታ ከደህና ቦታ ነው እና እየመጡ ያሉት እግዚአብሔር ነብሳቸውን ይማር ለማለት እወዳለሁኝ። ነብስ ይማር እያላችሁ ሁላችሁም ነብስ ይማር ትልቅ ነገር ነው እና ሁላችሁም ነብስ ይማር እንድትሉ በትህትና ጠይቃችኋለሁ። ለዛሬ ያዘጋጀሁላችሁ ቪዲዮች አሉ። ወደ ቪዲዮ ኒድ አርባ ስድስት ሰዎችን በጫነው መኪና ውስጥ ሾፌሩ አቶ ሙድጌታ ብርሃኑ ከህፃን ልጁ ከአኪያ ሙድጌታ ጋር ነበረ። እናም መጋቢት አቦ ክብረ በዓልን በአርባ ምንጭ ዚጊቴ አቦ እንዳቀዱት አክብረው ወደ ቤታቸው በሚመለሱበት ወቅት ነበረ። መኪናው በቴክኒክ ብልሽት ከቁጥጥር ውጭ በመሆኑ በወላይታ ዞን ዳሞት ወይዴ ወረዳ በዴሳ ከተማ በሚገኘው በዴሳ ወንዝ ውስጥ ገብቶ ህይወታቸው ያለፈው ማለት ነው። እንግዲህ እንደተከታተልነው ነው። ምንም አይባልም። ነፍስ ይማር ትልቅ ነገር ነው እና ሁላችሁም ነፍስ ይማር እንድትሉ በትህትና ጠይቃችኋለሁ። ለቤተሰቦቻቸውን በድጋሚ መጽናናትን እመኛለሁ። እግዚአብሔር ያጽናችሁ። ይቀጥል። ይሄ ነገር ቀዝቀዝ መባል የለበትም። ልጁ ለህግ እስኪቀርብ ድረስ ለህግ የሚቀርበው እሱ ብቻ አይደለም ራሱ እሱን እየሸሸጉ ያሉት ለምሳሌ እንደነ ልጀት ቃል የመሳሰሉ እንደነ አክልል የመሳሰሉ እንደነ ተመስገን የመሳሰሉ ተስቀድደው ወደ እስር ቤት መጣን ነው ያለባቸው። ከዛ በኋላ ወዶ አያመጡም ማለት ነው። እንደነ ልጀት ቃል የመሳሰሉ ሰዎች የትም አይሄዱም። የትም አይደለም የሚኖሩት ኦሮሚያ ኬድን ነው የሚኖሩት። እነሱን እንትን ብሎ አንገታቸውን እዞ ወይኔ ከተከተቱ ወዶ ልጁን አያመጡትም። ስለዚህ በአጭሩ ትኩረት ሊደረግም የሚገባው ሙስሊሙም ጫና ሊያደርግ የሚገባው በእነዚ አይነት ሰዎች ናቸው። በነ ልደተቃል በነ ኢፎይ በነ ልደተቃል ተመስገን በሚባሉት ሌሎችም ሌሎችም አሉ። በነሱ ላይ ተጽዕኖ ሊያደርግ ነው የሚገባው ሙስሊሙ። ከዛ ወዶ አያመጡም። አንገታቸው ሲያዝ እንደዚህ አንገታቸው ሲያዝ ወዶ አያመጡ አክሊል የመሳሰለ አክሊል ልደተ ቃል ተመስገን እነዚህ የመሳሰሉ ናቸው። አሸባሪውን እንትን እያሉ ያሉት ማለት ነው። እየደበቁ ያሉት ማለት ነው። የአሸባሪ ደባቂ ደግሞ አሸባሪ ነው ራሱ ሲጀመርም ማለት ነው። ለዚህ ባጥሩ የአሸባሪውን የሚያሸሽግ አካል ሲጀመርም አሸባሪ ነው። ስለዚህ ለጊዜ እነዚህ አካላቶችም ጭምር እንደነ ልደቃል አክሊል የመሳሰሉም ጭምር አሸባሪ ናቸው። እነሱም ጭምር በሕግ ነው የሚጠየቁ የሚሰሙ። ምክንያቱም በዚህ ሀገር ላይ ይየሩ በጋራችን አገር ላይ እየኖሩ አፋቸውን መክፈት የለባቸውም። በሙስሊሙም በእንትኑም አፋቸውን መክፈት የለባቸውም ለምን ከተባለ ከዚህ በፊት አባቶቻቸው ያደረጉት ታሪክ አለ እና አጼ አምደ ጽዮን፣ ዘረ ያይቆብ ምኒልክ በኦሮሞ ሙስሊሞች፣ እንደዛው ደግሞ በወሎ ሙስሊሞች ላይ ያደረጉት በደል አለ፣ የሚረሳ አይደለም። በሐረር ሙስሊሞች ላይ ያደረሱት በደል አለ፣ የሚረሳ አይደለም። በአፋር፣ በሶማሌ፣ በሌሎችም ሙስሊሞች ላይ ያደረሱት በደል አለ። በአንድ ቀን ነው አጼ ዮሐንስ ባህሩ ሜዳ ላይ እንደዚህ ሙስሊሞችን የጨፈጨፈው ማለት ነው። የእነሱ አይድነስ። ስለዚህ የአባቶቻቸውን ታሪክ ለመድገም እየተጎ ያሉ ሰዎች ናቸው። እያደረጉም ያሉት ምንድነው ከተባለ ቀጥታ የፋኖን ተልኮ ነው ይዞ እየተቀበለ ያለው። ፋኖን ተልኮ ለምሳሌ ኦሮሚያ ውስጥ ስልጤን ከኦሮሚያ እናስወጣለን እያለ በግልጽ ቋንቋ የተናገረ ልጅ ነበረ ይሄ ልጅ ማለት ነው። ከኦሮሚያ ውስጥ ስልጤን እናስወጣለን ብሎ የተናገረ ሰው ነው ይህ። በመቀጠል ደግሞ የፋኖ አደረጃጀት ውስጥ ነበረ። የፋኖ አደረጃጀት ውስጥ መካከል አሁን ለምሳሌ ዲበኩሎ የተባለ ሰውዬ የፋኖ ተላላኪ ነው፣ ዋና ክንፍ ነው፣ የፋኖ ዋና ክንፍ ነው። ፋኖ ደግሞ እንደሚታወቀው አሸባሪ ነው፣ ራሱ አሸባሪ ነው። ይሄ ሰው ቀጥታ ከነሱ ጋር ቁርኝት ካለው ከአሸባሪው ኃይል ጋር ቁርኝት አለው ማለት። ስለዚህ በህግ ነው ሊጠየቅ የሚገባው በህግ ሊጠየቅ ይገባል። ምክንያቱም ከየት እንደመጣ ምን አይነት ሰው እንደሆነ ምንድን ነው የሚለው ነገር፣ አላማው ግቡ ምንድን ነው የሚለው ነገር መጠየቅ ይገባል። እሱ ብቻ አይደለም ቲክቶክ ላይ ሲኖዶሱ እነዚህ የታክሲ ሰፈር ዱርዮች ያላቸው እነዚህ ልጆች አሉ፣ እነሱም ጭምር በህግ አግባብ ሊጠየቁ ነው የሚገባው። የማይጠየቅና ነገራቶች በዚሁ እንትን የሚሉ ከሆነ ተረስቶ ነው የሚቀረው። ተረስቶ እንዳይቀር ነው መደረግ ያለበት ማለት ነው። በአጭሩ ይሄ ነው እና የብሄር ግጭትን ለማስነሳት የሞከረ ሰው ነው ኦሮሚያ ክልል ላይ ኦሮሚያን የደም መሬት ለማድረግ ከኦሮሞ ጠላቶችና እና ኦሮሞን ጠል ከሆኑ አካላቶች ጋር አንድ ላይ ሆኖ የብሔር ግጭትን ለመቀስቀስ የታገለ ሰው ነው። የብሄር ግጭትን ማለት ነው። የብሄር ግጭትን ለመቀስቀስ የታገለ አካል ነው። ስለዚህ በህግ አግባብ ነው ሊጠየቅ የሚገባው። ይሄንን መንግስት ሊጠይቅ ነው የሚገባው። መንግስት ማለት እኛ ብቻ አይደለም መንግስትም ጭምር ነው ሊጠየቅ የሚገባው እነዚህ አካላቶች ማለት ነው ባጭሩ ማለት ነው። ስለዚህ ተመስገን የመሳሰሉ ዚዋይ ነው የሚኖሩት። እነሱን እንትን ብሎ ነው አንገታቸውን ይዘው እንትን ማስገባት እስር ቤት። ከዛ በኋላ ወዶ አያመጡትም። ይህንን አሸባሪ ማለት ነው እና አሸባሪን የሚደብቅ እሱ እራሱ ዲበክሉ። ግልጽ እኮ ነው። ሲጀምር የሚፋል ነው። ክንፈኛ ክንፍ ነው። እንዲበክሉ ማለት ነው በአናታችሁ እንደዚህ በእንትናችሁ ተዘቀጸቁ። ምንም የምታመጡ ነገር አቡ በለው አክልል በለው ሌሎችም ሌሎችም በአናታችሁ መዘቀጸቅ ይችላል። አስረስ ይታሰራል ስለተባለ ይፈራ? አስረስ እንደዚህ ወላሂ ላዝም ምንም የሚፈራ ነገር የለም። ጠጅ ቤት ሆኖ አረቄውን የደንበጫ አረቄውን እየገለበጠ ለሚፎክር እንትን ወላሂ ላዝም አስረስ ሰብስብ አይፈራም። እኔን ከሳለው በሚለው ሰበብ ግን አይገርምም። ግን ላይክ በጣም አያስደንቃችሁ አንድ ሰው ይሄን ያክል ራሱን ከህግ በላይ አድርጎ የሚኖርባት ማመን ሁላ ነው የሚከብደኝ። በእውነት ነው የምላችሁ። ትቢቱን ተመልከቱት፣ ትቢቱን እንዴት ተነፍቶ እንደሚኖር። የሌባ አይነ ደረቅ መልሶ ልብ አድርግ ይባላል አደለ? ይህ ሰውዬ ምን እንደሚል በደንብ አዳምጡልኝ። ማለት ግራ ስለገባኝ ነው። ለምሳሌ አንድ ሌባ ሌላን ሌባ ራሱ ሌባ ሆኖ በሌብነት የመክሰስ መብት አለው ? ወይም አንድ ወንጀለኛ እሱ ራሱ ወንጀለኛ ሆኖ ሌላን ወንጀለኛ ወንጀለኛ ነው ብሎ የመክሰስ መብት አለው? ለማንኛውም እስኪ አንድ የሚለውን እናዳምጥ። ይሄ የምትመለከቱት አሸባሪው ግለሰብ እንግዲህ ሃይማኖትን ከሃይማኖት ለማጋጨት ብሔርን ከብሔር ለማጋጨት ብዙ የጣረ ግለሰብ ነው። ነገር ግን ይህ ግለሰብ እስካሁን ድረስ በቁጥጥር ስር አልዋለም። መንግስት በቁጥጥር ስር እንዲያውል እኛም እንጠይቃለን። ጠይቃለን፣ ወሰላም አሌይኩም። ፈጣጣነትህን ሳላደግልህ አላልፍም፣ በዚህ አጋጣሚ ማለት ነው እና እፎ የሚባለው ልጅ የእስልምና እምነትን ነቅቷል፣ ስለዚህ አሸባሪ ነው፣ ስለዚህ ወንጀለኛ ነው እያልክ እና ህግ እርምጃ ውሰድበት፣ ያንተ ጥያቄ አይደለም። እኔ ደግሞ ቀጣይ ማሳይ ቪዲዮ አለ፣ ከዛ አንጻር ራስህን ምን ማለት እንዳለብህ እንድትነግረኝ ስለፈለግኩ ነው። አንዴ አዳም ትራስ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ አንድ ላይ በግልጽ ቋንቋ ይናገራል ማለት ነው። በአይምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአይምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። ጥያቄ ልጠይቅ። እፎ የእስልምና እምነት ተከታዮችን ነቢ ነክቶ አሸባሪ ባንተ ከተባለ፣ እፎ የእስልምና እምነትን ነቢ ነካ ተብሎ ወንጀለኛ ከተባለ አንተ ደግሞ የክርስትና እምነት አንተም እንደሰማው ከነማስረጃ ነው ያቀረብኩት። የሚያመልኩትን አምላካቸውን እንደዚህ ተሳድበን ምን ልትባል ነው? እና ይሄው ለአሁን ምነግር 100% የሚሆን ነገር ነው የምናገረው። 100% ሊሆን ያለ ትንቢት ሳይሆን የሚሆን ግዴታ መሆን ስላለበት ነው። እፎይን ወንጀለኛ የሚል ህግ ካለ 0.5% እንዳትጠራጠር አንተንም ወንጀለኛ እንደሚለ። እፎይን ወንጀለኛ ብሎ የሚቀጣ ህግ ካለ 0.5% እንዳትጠራጠር አንተንም ወንጀለኛ ብሎ እንደሚቀጣ። እኔ ይሄ የእስልምና እምነት ተከታይ ይጠየቅስል በእኛ ውስጥ ሆኖ ደግሞ ሌሎች ልክ እንደሱ የሌላን እምነት ይስደቡ ማለት አይደለም። ስለዚህ እንደ እስልምና እምነት ተከታይ እናንተ ነብያችን ተነኩብን፣ እስልምናችን ተነካ፣ ክብራችን ተነካ ብላችሁ መጠየቃችሁ ልክ ነው። እኛም ደግሞ እንደ ክርስትና እምነት ተከታይ አምላካችን ተሰድቦብናል። ስለዚህ ይህን ግለሰብ ህግ ይጠይቅ ብለን መጠየቃችን ትክክል ነው። በሀሳቡ የምትስማሙ ይህን ቪዲዮ ሼር እና ሪፖስት እያደረጋችሁ አድርሱልኝ። ይኸው እንግዲህ ልጁ ጭራሽ ጥፋተኝነት ስሜት ራሱ ያለው አይመስልም። ቅድሚያ ተቀስቃሽ ቅድሚያ ቀስቃሹ ዘር ከዘር ፖለቲካውን ምኑን፣ ምኑን እምነቱን ሲያጋጭ የነበረው ልጅ ጀማሪው ልጅ ይሄ ነው እና ግን እሱ ጭራሽ ፈላጊ የሆነ ነው የተገኘውና ሀይ ባይ የሌለው ልጅ መሆኑን በል በል አይዞክ በል፣ ከጎነት ነን የሚሉ ሰዎች ከጀርባው እንዳሉ ነውና የሚያሳየው። በጣም በጣም ያሳፍራል። እፎ ይበድሉናል ነብያችንን ነክቶናል እና እንዲገደል እንፈልጋለን፣ ፍለጡት፣ ቁረጡት፣ በዚህ ውጣ በዚያ ይግባ፣ ይታሰር የምትሉ ሰዎች ለሀቅ የቆማችሁ ከሆናችሁ ለእውነት የቆማችሁ እስከሆናችሁ ድረስ እኛ ለእውነት የቆምን ነን። ለምን ይነካናል? እኛ ለምን ተዳረሰብን የምትሉ ከሆነ ይህንንም ልጅ ለፍርድ ማቅረብ አለባችሁ። አንተ ልጅ ወይም ደግሞ ተው ማለት አለባችሁ። እስቲ ይሄ ልጅ ክርስቶስን ሲሰድብ ነበረ። ስለ ክርስቶስ እሱ ምን አገባው? ምን አገባው? መጽሐፍ ቅዱስ ላይ ያለ ነገር ካለ አለ፣ ግን መጽሐፍ ቅዱስ ላይ የሌለ ነገር እያነሳ እየጠቀሰ ሲሳደብ ነበር አይደል? ለእውነት ከቆማችሁ ይህን ልጅ እስቲ ለፍርድ አቅርቡት። ራሳችሁ በራሳችሁ ማለት ነው። እንቀጥል። ማንም ሰው እዚህ ጋር መጥቶ ግንኙነት አድርገዋል ያለ ሰው ሙስሊም ሆነ ክርስቲያን ስህተት ነው። እያሳየውን ሀዲትን በተደጋጋሚ እያሳያቸው ነው። የለም እኛ ሀዲታችንን ይህን አረበኛ እያሳየናቸው ነው። መጥቻ እንደ እንደሰማችሁት ኡስታዙ ነቢዩ መሀመድ ወደ አይሻ ገቡባት ማለት ግንኙነት አደረጉ ማለት አይደለም የሚል ነገር አንስተዋል። እንደሚታወቀው በእስልምና አስተምሮ በስድስት አመቷ አገቧት በዘጠኝ አመቷ ደግሞ ግንኙነት ፈጸሙባት። ይሄ የታመነ የታወቀ ሀዲሳቱ የሚሉት እንደገና ደግሞ ዑለማዎቹ ማምኖቹ ኡስታዞቹ የሚሉት ነው። ይሄኛው ኡስታዝ ግን አይ ገቡባት ማለት ግንኙነት አይደለም እያለ ነው። ታዲያ እንዴት ነው ገቡባት? በስድስት አመቷ ካገቧት ዘጠኝ አመቷ ላይ ገቡባት ሲል ምን ማለት ነው? ምን ማለት ነው? ለማንኛውም ይሄኛው ኡስታዝ ደግሞ እንደዚህ ይላል ተመልከቱ እርስ ሰላ ማይሻን በ6 አመቷ ነው ያገቧት ግን ለመድረስ የደረሱባት በዘጠኝ አመቷ ነው ሶስት አመት የቆዩበት ምክንያት እንደተባለው ለአማ ሀዋ ደርሳ ሉብሪኬሽን ማቴሪያል የሚባለው ነገር እንድታመነጭ ይጠበቃል ያ ስለዚህ ጥያቄያችን ምንድን ነው የትኛው ኡስታዝ ነው ልክ ሙስሊሞች እንድትመልሱልን የምንፈልገው የትኛው ኡስታዝ ነው በ9 አመቷ ግንኙነት ፈጸሙባት የሚለው ወይስ አልፈጸሙባትም የሚለው ማረጋገጫችሁስ ምንድን ነው? ያው እንግዲህ እንደተከታተልን ነው ነው ሁሱ ነው ሁሴን የሚባለው ልጅ ቁርአን ላይ የለም ወይ ቁርአኑ ማንበብ አይችልም ወይም ደግሞ አፍሮበታል ማለት ነው። ግን በግልጽ በግልጽ ከዚህ በፊት አይዘነዋል በግልጽ አይሻ እንዴት ከ በስድስት ዓመቷ እንዴት እንደሆነች ምናምን ያየነ ጉዳይ ነው። እነዚህም አሁን ቀጥዬ አስገባላችኋለሁ እህቶቻችን በጣም በጣም በጣም ገርሟቸው እንዴት ይሆናል ምናምን እያሉ የነበሩ እህቶቻችን ነበሩ። ነገር ግን እሱ ሽምጥጥ አድርጎ እየለም እያለ ነው እና ያለው ከሌላ የማትፈልገው ከሆነ የማታምንበት የማያምኑ ልጆች አሉና አላምንም፣ ይህንን አልቀበልም ያሉ ልጆች አሉ። አንተም ደግሞ የማታምንበት ከሆነ የሚያስጠላክ የሚያሸማቅቅ ከሆነ ኦርቶዶክስ ለሁሉ ቤቷ ክፍት ነው። ወደ ኦርቶዶክስ ተዋህዶ ቤተ ክርስቲያን እንደዚህ አይነት ተግባር በወደ የማይፈጸምባት በህፃናት ላይ እንደዚህ አይነት ነገር የማይደረግባት ኦርቶዶክስ እንድትመጣ ስል በትትና ጠይቀኋለሁ። ቀጥል። አላህዬ ምንጉር ነው ያመጣብን? አረ አረቤ ምንጉር ነው የመጣብን? እኔ ምለው እስኪ የትኛው ቁጭ ቁጭ አለው ጡቷ ወይስ ቀሚሷን ያጨናነቀው ዳሌዋ አማለው ነው? የነገ ተስፋዋን እንድታጨልም ያደረገክ ምንዋ ረ የሰው ያለ ረላላህ ላላህ ብላችሁ ምን ጉድ ነው ምንድነው? እነዚህን ፈቶ ይለቀቀብን ወገን አረ ምን ጉድነ ይመጣብን። ላላህ ብላችሁ እስኪ ምንዋ ስንት እህቶች እኮ አሉ ትዳርን የሚፈልጉ ስትርን የሚፈልጉ እነሱን ትቶ ህፃናት ላይ እንዲህ የሚያደርጋችሁ ምንድነው? አረ አላህ <سؤال> ምን ጉድ ነው ያመጣብን። አረ ምን ጋ ግብርስ ገግኑኝነት የምታደርጉ ትክክል ናት እኮ እኛ እ ይሄ ነገር ባይዛዊ ሀቅ ልንጋችላ ይሄ ነገር በጣም ብዙ ጊዜ ውስጥ ያድሯል። የዛሬ አመትም ትንሽ አንስቼ የነበረ አረረቴ ምናምን ብሎ ተጫጫቡብኝ እንጂ ትልቅ ሰው ህፃን ልጅ ልጅ የለውም እንደሱ የራሱ እጻን ልጆች እያሉ የዘጠኝ ዓመት ልጅ እሸት ልጅ ገና እስከምትታመም ድረስ በዚህ ዙሪያ የሆነ ታሪክ ልንገርሽ። ነብዩ መሐመድ ታሪክ ነው አይደል እያወራን ያለ ነው። ስለዚህ ነብዩ መሐመድ እሳቸው በ54 አመት ሆኖ የ9 አመት ልጅ ግብረስጋ ግንኙነት ሲያደርጉ ልጃቸውን ፋጥማን ግን እንደውም ትልቅ ሴት ናትና ለጋብቻ ሲጠየቁ ልጅ ልጅ ያልደረሰችው ብሎ ከልክሎ ነበረ። ልጅ ያልደረሰችው ብሎ ከልክሎ እንዳሉ እሷ ከምንም በላይ ከፈለገ እንግዳ ጋር ቢኖር እሷ ስትመጣ ብድግ ብሎ ግንባራን ይስማታል። እንደዛ ነገር ነው የሰማው። የራሴ ልጅ ምንድነች የሰው ልጅ ሰው ልጅ የራሱ ልጅ በሚወዱ ናሃ ነው የሰው ልጅ ማክበር ያለበት። ሰጣለኝ ብዙ ስታዞች አሉ። እኔ ተነሱ፣ ስልክ ቁጥር ምናምን። ያኔ እንደዛ ቀውጤ ከተማውን በማድረግበት ሰዓት ሽማግሌ ተልእኮብኝ አቁሜ፣ ይሄ ነገር ከአንቺ አይጠበቅም ተብዬ፣ እነኚህ ሁለት ሙስሊም እህቶቻችን መካከል ሁለት መሰረታዊ ልዩነት አለ። የመጀመሪያ ቁርአኗንም ሀዲሷንም የነቢዩን ሱና ምንም የምታቀው ነገር የለም። ስለዚህ ህፃናት እንዴት ነው እሱ ወንዶች የምታገቡ የምትገናኙት ገና ጡታቸው ጉች ጉቻ ላለ እያለች አምረራ እየተቃወመች ነው። ይህንን ያልኩት ሀዲሷን ስለማታቅ ነው። ሀዲሷን የምታቅ ኖሮ ነቢያ በ56 ዓመቱ የስድስት ዓመት ህፃን ልጅ እንዳገባ ይህንን ብታነብ ኖረው ምን አጓብቷችሁ ነው እያለች እንደዚህ አትናገርም ነበር። ሱና ነቢ ዳውድ አንድ ላይ እንዲህ ይላል። ናሮዌትር አይሻ አይሻ እንደተረከችው ደ ሜሴንጀር ኦፍ አላ ሜሬድ ሚ ወን አይ ዋዝ ሰቨን የርስ ኦልድ ያላ መልእክተኛ በሰባት ዓመት ያገቡኝ። ደ ናሮዌትር ሱሌማን ሰይድ ኦር ሲክስ የርስ ተራኪው ሱሌማን ምን ይላል? ወይንም በስድስት ዓመቷ ሂሃድ ኢንተርኮርስ ውድ ሚ ወን አይ ዋዝ ናይን የርስ ኦልድ በዘጠኛ ዓመቴ ላይ ግብረሥጋ ግንኙነት ፈጸመብኝ ትላለች። ህፃኗ አይሻ አንቺ እንዳልሻት ገና ጉች ጉች ያለ ጡት እንኳን የማይኖራት ማለት እንግዲህ የአስራ ሁለት ዓመት ምናምን ህፃናት ግንኙነት ተደረጉ ስትባል ምን አጓጉቷችሁ ነው እያለች አላህ ድረስልን እያለች ነው። አላህ ደግሞ ምን ይላል? ለአንቺ ጥያቄ አላህ ምን ብሎ ይመልሳል?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 ወር አበባ ማየት ያልጀመሩትም የሶስት ዓመትም የአራት ዓመት የአምስት ዓመት ህፃን ልጅን አግብቶ ለመፍታት ኢዳ ሶስት ወር ጠብቁ ይላል። ይህንኛው ቁራን ላይ ደግሞ ህፃናቶችንም ይላል። ህፃናቶችን ፔሪድ ማየት ያልጀመሩትን መፍታት ስትፈልጉ ሶስት ወር ጠብቁ። የእርግዝና ባለቤቶች እርግዝናቸውን መውለድ ነው ይላል። የመጀመሪያዋ ልጅ ይህንን ይሄንን ቁራንና ሐዲሷን ስለማጣ ነው። ሁለተኛዋ ልጅ ግን ሐዲሷን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 ያለ ዕድሜ አልደረም ብሎ እምቢ ያለ ነው። ከራስሽ ውስጥ አስሚው ከል 15 እስከ 18 ዓመቷ እንደነበረች ማን ያስቀምጣል? ኢብኑ ሰአድ ያስቀምጣል። ስለዚህ በእድሜ ደረጃ ማንን ትበልጣለች? አይሻን ትበልጣለች። በእድሜ ደረጃ እንደምትበልጣት በጣም እሙን የሆነ ነው። በጣም ግልጽ የሆነ ነገር ነው። ታዲያ አላህ መልእክተኛ ሺስ ያንግ ማለታቸው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 የፓስተሮቻቸው ድጋፍ አላቸው። የካውንስሉ ድጋፍ አላቸው። የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሀይደርን መመልከት ትችላላቸው። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሀይደር ሌሎችም፣ ሁሉም እኛ ኦርቶዶክሳውያን እኔ ኦርቶዶክሳን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ። ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው አብረው ነው የሚቀጠቅጡ። ለገንዘብ ብ አላያችሁትም በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ የተባለ እኮ ለገንዘብ ብለው ነው የተባለ ጭራሽ ተው። ማበረታታቱ ነው ዲስካሬጅ ነው የሚያደርጉን። ጭራሽ ጭራሽ ስብር ነው የሚያደርጉን። እውነቱን እንነጋገርና እንደው እኛ እዚህ ላይ የአቅማችንን ያህል እግዚአብሔር በሚያውቀው የአቅማችንን ያህል ባንፍ ጨረጨ ካለችን ጊዜ ይሰውረን፣ ከሰዓቷ ባንፍ ጨረጫ ስንቱ ጴንጤ ስንቱ ሰልሞ ነበር ስንቱ ስንቱ ስንቱ ስንቱ ከቤተክርስቲያን ወጥቶ ነበር። እውነቱን ለማካበር አይደለም ሚዲያው እንግዲህ እድሉ ለሁሉም ሰው ሰጥቷል። አይደለም ሚዲያው ለሁሉም ሰው ድሉ ሰጥቷል። የሙስሊሞቹን የተቀናጀ አካሄድ ታውቁታላችሁ። ሀያ አራት ሰዓት ነው የሚሰሩት የፕሮቴስታንቱን አሰራር እንደው ባለችን አቅም እኛ ያዘች ነገር ላይ ባንንቀሳቀስ ኖሮ ስንቱ ግራ ተጋብቶ ይቀር ነበር? ማን ነበረው? ማን ነበረው? እስኪ ሀይ የሚለው ተበጥናችኋል፣ አልነበር የምትቀሩት። ቢያንስ ቢያንስ እንኳን ቢያንስ ድጋፍ ስጡን፣ እውቅና ስጡን አይደለም። ቢያንስ እንኳን ስትቃወሙን ትክክለኛ መረጃ ይዛችሁ ትቃወሙን። በጅምላ ጭፍጭፍ አድርጎ ገንዘብ ፈልጎ ነው እንዴት ይባላል ለገንዘብ ብለው የመጡ ልጆችን እንዴት ለሌላ አሳልፋችሁ ሰጡናላችሁ? የእኛን ውጣ ውረድ ታቁታላችሁ? እዚህ ላይ ያለው ውጣ ውረድ ከስንቱ ጋር እንደምንቧጨቅ ከስንት ቦታ ለሚሰነዘር መልስ፣ የትኛው የቤተ ክህነት አባት ነው እስኪ ለእስልምና ጥያቄ መልስ ይሰጥ የነበር? እስኪ የትኛው መምህር ነው እንደ ኡስታዝ አቡ ሀይደር ወጥቶ በስነስርዓት ልክ ኡስታዝ አቡ ሀይደር መጽሐፍ ቅዱሳችንን ጠቅሶ የእኛን መጽሐፍ ቅዱስ ጠቅሶ ኢየሱስ አምላክ አይደለም እያለ ሲናገር፣ የትኛው የቤተ ክርስቲያን አባት ጥቀስ። የትኛው የቤተክርስቲያን አባት ነው ወጥቶ መልስ የሰጠው? መቼ መልስ ሰጥቶ ይታወቃል? አንድ ዲያቆን ያደርጋል አበጋዝ አይደል? እንደ ፕሮቴስታንቱም ላይ ምላሽ የምላሽ መጽሐፍቶችን ነው የሚጽፈው። ከዛ በላይ የተወሰኑ አንዳንድ አባቶች እነሱ እኮ ሀራታት ነው ዳዕዋም ያደረጉት እኮ፣ ከዛ ስንቱን ነው ወደ እስልምና ያመጡት? አይገዳችሁም? እንደ ሰው ከቤተክርስቲያን ሲወጣ እኔ ሊገደል ሊያስጨንቀን ይገባል። ቶኬ እናንተ እዛው ናችሁ። እኛ ዕድሉ ተፈጠረልንና ወደ ቲክቶኩ መጣን። ከእናንተ የተማርናትን ከአባቶቻችን፣ ከእናንተ የሰማናትን፣ ከእናንተ የተማርናትን ከዛችም ከዚችም ብለን እርስ በርሳችንን ተደጋግፈን ይዘን መጥተን ከነሱ ጋር መከራከር ጀመረ። እንደ ልጅ ልንሳሳት እንችላለን። ምክንያቱም አቅጣጫ ያሳየን ሰው የለም። አቅጣጫ ያሳየን የለም። በዚህ ግባ በዚህ ውጣ ያለን የለም ስህተት ከኛ የሚጠበቅ ነገር ነው። ስንሳሳት ትጠሩንና ትጠሩንና ሰብስባችሁ ቁጭ አድርጋችሁ እዚህ ትምህርት ላይ ተሳስተሃል አርም ብላችሁ አቅጣጫ ለምንድን ነው ማታሳዩ? ለምን አጠሩን? እኛ ልጆቻችሁ ነን እኮ አ እኛ ልጆቻችሁ ነን ቢነገረን ማንሰማ ሰዎች አይደለም። ተዉ ብንባል ማንሰማ ሰዎች አይደለም። በራሳችን ተነሳሽነት የክርስቲያን ወንድሞቻችንን ልብ በትንሹ ለማሳረፍ ብለን ነው። እዚህ ጋር ምን ፍጨረጨረው እንጂ እኮ ለእኔ ለልደ ተቃልኮ የምጠቅሙኝ ነገር የኔ ፎሎወር ሚሊዮን ቢገባ አንድ ዳቦ ይገዛልኛል አይገዛልኝም። እ ምንም ያደርግልኝ ነገር ለ የዕለት ጉርሴን ይሰጠኛል፣ መቀይረውን ልብስ ይሰጠኛል አይሰጠኝም። የሚኖርበትን ቤት ክራይ ይከፍልልኛል አይከፍልልኝም። ሚሊዮን ሰዎች ተከታይ ብትኖሩ ማለት ምንም እኮ አያደርግልኝም። ብቻ እግዚአብሔር ለሁሉም ጊዜ አለው። ቢዘገይም ማንም አይቀድመውም። እኔ እንደዚህም ሆኖ ሲኖዶሱ እንዲሆነ እንዲያ ሆነ ብዬ አፌን አላላቀቅም። ሲኖዶሱ ላይ እታገሳለሁ፣ ጠብቃለሁ። በእግዚአብሔር ተስፋ ስለማልቆርጥ ማለት በእግዚአብሔር ተስፋ ስለማልቆርጥ በመንፈስ ቅዱስ መሪነት የተመሰረተውን ያንን ሲኖዶስ እዛ ሲኖዶስ ላይ አፌን አልከፍትም፣ ወይም ደግሞ ማየውን ንግግር አልናገርም። ግን እግዚአብሔር አምላክ ጴጥሮስን ምን አለው? ጌታ ኢየሱስ ክርስቶስ ጴጥሮስ ጴጥሮስ ተወዶኛ ያለው ያለ ተወደኝ ከሆነ በጎቼ እንጠብቃል። ለሶስተኛ ጊዜ ጠየቀው ጴጥሮስ ጴጥሮስ ተወደኛለን አ ስሞን ጴጥሮስ ተወደኛለን እወዳለሁ ሲል በጎቼ እንጠብቅ ደግሞ ደጋግሞ ግልገሎቼ እንጠብቅ ያ ደግሞ ደጋግሞ ሲናገር እንሰማለን። እና ስለዚህ እግዚአብሔር አምላክ ክርስቲያኖች ጸሎት ያስፈልገናል። እግዚአብሔር ቢዘገይም ማንም አይቀድመው። እግዚአብሔር የራሱ ጊዜና ሰዓት አለው። ቢዘገይም ማንም አይቀድመው። የዘገየ ቢመስልም ግን ከሁሉ ደግሞ የቀደመ ነው። የዘገየ ቢመስልም ግን ከሁሉ ደግሞ የቀደመ ነው። እግዚአብሔር ለአሰራሩ ድንቅ ነው። በማ ላይ ምን እንደሚያደርግ አናቅ። ሀገራችንን ኢትዮጵያን ሰላም ያደርግልን። ያው እንግዲህ ወንድማችን እንደሰማነው ነው። እንኳን ከቤተ ክህነት ቀርቶ ሁሉም ኦርቶዶክሳውያን ለኦርቶዶክሳውያን አይተባበርም። በዚህ ረገድ በቃ አይተባበርም። ከቤተ ክህነት እንደዚህ እንትን ድጋፍ ይሆናል ምናምን ምናምን ብሎ ነገር ሳይሆን እርስ በራስ ኦርቶዶክስ ለኦርቶዶክስ ነው። ለምሳሌ የኦርቶዶክስ ቻናሎች አሉ። ያንን ቻናሎቻችን ስንቶቻችን ነው ሰብስክራይብ እያደረግን ላይክ እያደረግን የምንደጋገፈው? ከእንደገና ደግሞ የሆነ ነገር ይዘው ሲመጡ ከነሱ ጎን የምንቆመው የሆነ የራሳችንን ጎን ይዘን አይደል የምንቆመው? ማንም የሚደጋገፍ የለም ኦርቶዶክስ ላይ ይሄንን ነገር እንድታስተካክሉ። እውነት የምትሰሙኝ ኦርቶዶክሶች ይህንን ነገር እንድታስተካክሉ፣ እርስ በርሳችን አንድ እንደሆነ አሁን የቤተ ክህነት ጉዳይ ብቻ ሳይሆን እኛ አንድ ላይ ከሆን እርስ በርሳችን አንድ ከሆን ማንም እንትን የሚለን ነገር የለም። ከተበታተንን ግን ይመቻቸዋል። ለዛሬ ያዘጋጀውላችሁ ቪዲዮዎች እነዚህን ይመስላሉ። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። ስትገቡ ሰብስክራይብ እና ላይክ ያላደረጋችሁ አሁን ሰብስክራይብ እና ላይክ እንድታደርጉ በትህትና ጠይቃችኋለሁ። ለብዙዎች ደግሞ እንዲዳረስ ሼር እንድታደርጉላቸው። ሀሳብ አስተያየታችሁን ደግሞ በጨዋነት ስድብ በሌለው መልኩ በጨዋነት ኮመንት ላይ እንድታስቀምጡልኝ በትህትና ጠይቃችኋለሁ። በሌሎች አስተማሪ ቪዲዮዎች እስከምንገናኝ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ።